እኮ አሁን ሌተኛ አልጋ ላይ እኮ ልክ ሲወጣ እኮ ጸጥ የሚል ሰው አለ። ብዙ ሰዎች እኮ ሀፕን አርጎባቸዋል። እንደዚህ እናት ልጇን አጣለች። ልጅ ኦቨርዶስ ስሞክ አርጎ ልክ ሚታ ቤት ጉርናይት ብሎ ጠዋት ስትነሳ እዛ ንጅ ሙቶ የተገኘ አለ። ጋይስ ትርታታኪ ይዟቸው ጸጥ የሚሉ ሰዎች አሉ። ጋይስ እንደዚሁ ቁጭ ብሎ ሲጫወቱ ስለነገ ራሱ ነገ ይጨነቅን። ምን አገባኝ የምጨነነቅ? ዛሬ ብሌን እየከፈልኩ ነው። ልጆቼ ሰላም ናቸው። የሚቀጥለው ደግሞ የራሳችን እያንዳንዳችን እኮ ስንፈጠር የራሳችን የተጻፈ አለ ቀን መቼ እንደምንሞት ምን እንደሚኖረን በህይወታችን የተዘጋጀ ነገር አለን ጋይስ ምን አባቱ ይ ነው የምጨነቅ አልጨነቅም ስለምንም ነገር አሜሪካ ላይ አንደኛ ትልቁ ውፍረት ስትረስ ነው ጋይስ። ምግቡም አይደለም፣ ምግቡ ራሱ የተወጋ ምግብ ነው። ስትረስ ስትረስ ነው፣ በቃ ውፍረትም ጭንቀትም ምንም የሚያመጣው ኒቱ ኢንጆይ ኤቭሪቲንግ ጋይስ፣ መረም ኤቭሪቲንግ። ብናምር ለራሳችን ነው። ለራሳችን ያልሆነ ገንዘብ ለማን ሊሆን ነው? ግን ማምዬ ባይዘወይ፣ በነገራችን ላይ ደሞ ስታሹትግን ሰውና ማለት ነው ቤቢ፣ የት ላይ እንደነበርኩ ማይንዴን እራሱ አላውቀውም። ዛሬ ጠብሬ ልሰራ ትናንትና የሆነ ሂማን ሄር ኦርደር አደረኩኝ። ዝም ብዬ ወደ አምስት መቶ ብር ምናምን አድርግ ያለ ኦንላይን ላይ ዝም ብዬ። ማይንዴ የት እንደነበረ ግን አላስታውስም። ቤቢ የምርሽ ነው። እዛ ጁቴ ላይ ነበርኩ መሰለኝ። አንዳንዴ ዝም ብዬ በጁቴው ስለማጠፉ ምን አባቱ ዝም ብዬ እስኪ አንድ ቀን ጠቀመ ይሆናል ልግዛው ብዬ ዝም ብዬ እገዛለሁ አንዳንድ ነገር እና አንዳንዴ ይኒቱንጆይ በቃ ማርያምን እኔ አሁን ዝም ብሎ ስትረስ ጭንቀት የሚያወራኝ ሰው አልፈልግም። አሁን በውስጥ እኔ ፔጅ ላይ ቴክስት ላይ ብትገቡ ማለት ነው ማርያምን ከሁለት መቶ ሶስት መቶ በላይ ይሆናል ጋይ ስለ ችግር የሚያወራችሁ ቴክስት ማምዬ ልጄን አሞብኝ፣ ማምዬ እናቴን ተቸግረኝ፣ ማምዬ የምበላው የለኝ፣ ማምዬ ልጄ እንዲውናብኝ አብኝ፣ ማምዬ እንደዚህ ብለሽ። በቃ ጭንቀት ጭንቀት ነው ያለ ሶ ለምንድን ነው እኛ ደግሞ እዚህ ያደገ አገር ላይ ቢላችን እንኳን መክፈል ችለን ስለ ነገ ገንዘባችን ሊያልቅ ነው ብለን ምንጨነቃይስ? የእኛም ደግሞ ሩቫን ያጣሰዋለን እኛም ደግሞ እናማራለን። ምን የመሰለ ጫማ ምን የመሰለ ሽቶ ምን የመሰለ አልጋ ላይ ምን የመሰለ ቤድ ምን የመሰለ ሚታ ቤት ውስጥ እየተኛን ገንዘብ አጠፋን እንላለን። አበሻ እኮ አምስት መቶ ዶላር ፐርፊውም ገዝቶ እኮ ወይኔ ዛሬ አምስት መቶ አጠፋው ይላል። ገዝቶ ዕቃ ማለት ነው ጫማ ሁለት መቶ ብር ገዝተ ሾርሳምዴ ይህን ያህል ገንዘብ አጠፋን እንላለን ግን ቢሉን ራሱን መክፈል ያውቃቱም ሰዋለ። እዚህ አሜሪካ ላይ ሁሉም የሚስቅ ሰው እኮ እውነት እንዳይመስላችሁ ስንት ስትረስ ያለበት ሰው አለ። በጣም በጣም የተለያየ ስትረስ፣ አንዳንዱ በገንዘብ ነው፣ አንዳንዱ ኑሮት ደግሞ ገንዘብ ደስታ የሌለው አለ፣ አንዳንዱ ልጅ የሌለው አለ፣ አንዳንዱ ትዳሩ ደስተኛ አይደለም። ኤቭሪ ሲንግል ሞመንት ፕሮብሌም አለበት ኤቭሪዋን አንዳንድ ሳትግባቡ እየተግባባችሁ ቤት ውስጥ ከመኖር እኮ አትሊስት ተነሺ ተቀመጭ፣ ጠዋት ተነሺ በዚህ ወጡ፣ ተነስ ልጁን ስደድ፣ በዚህ ወጣ፣ አትባይ ሪስፖንስብሊቲሽን፣ ታውቂያለሽ። ካልተግባባሽ እንደዚህ ፈታ ብለሽ ጥብስ ሽንበልተሽ፣ ቤቢ እውነት ነው። አረ እውነት፣ አገርሽ ደግሞ ምን የመሰለ ብላንኬት አለ። እሱን ተንጓባ ሊያለች ግዴታሽ ግዴታሽ ነው። በቃ አንቺ ያመጣሽውን ልጅ ለማሳደግ ግዴታው ያንቺ ና ያንቺ ነው፣ የሶሻል ሚዲያው ወይ የቤተሰብሽ አይደለም። ነው አንቺና አባቶች ብዙ ጊዜ ከኛ በታች ያሉ ሰዎችን ማስታወስ ነው፣ ፊል ጉድ እንዲሰማችሁ። ለካን የምኖረው ጥሩ ህይወት ነው ለማለት ጓደኛችሁን ማየት ነው የምትኖሩትን ላይፍ ምን ብለስ ማለት አለባችሁ? አንዳንዴ በቤታችሁ ስትረስ እኳ አለን እኔም ሊኖርብኝ ይችላል። አንዳንዴ ወይ ደብረኛል ወይ ሁሌ ከልጅ ጋር ምን እንዲ የሚያግዘኝ ሰው የለም፣ እንዲ ይላሉ። አንዳንዴ ወይ ወጥቼ መስራት እፈልጋለሁ፣ ልጅ አሁን ትምህርት ቤት ገና ስላልገባልኝ ኤቭሪ ታይም እዚ ቲክታክ ላይ ያስቀምጠ እንደ ምን አለ ጌታ ስራ ወጥቼ ብሰራ ልል ይችላሉ። የአምስት ረሳሁት ያደረገኛል ጋይዝ

ኤቭሪዴይ እኔ ከስድስት ስድስት ሰሰባት ስምንት አመት በቃ እኔ ኤቭሪዴ ጠዋትም ስነሳ ከልጄ ጋር ነኝ፣ ማታም ከልጄ ጋር ነኝ። ጠዋትም ከል እንደሆነሽ ብሬክም የለኝም እላለሁ። አንዳንዴ አንዳንዴ ደግሞ እና ሰው እንደ አዝማሪም ያያቸዋል እንደ ለፍላፊም ግን ያለንን ነገር ብናየው ደግሞ ስለሌለን ነገር እናመሰግን ነበር። ፈጣሪ እኔ ጎን ላይ ቴንክ ዩ በተለይ በቤቴን ያው ሰላም ጨቀጭቀኛለ በርም ከፍቶ የለም ያንኳኳብኝ የለም። አንድ ሊመጣ ነው አለ በቃ ራሴ የፈለግኩትን አድርጌ አድርጌ ድርርጌ ልጆቼ ግዴታ ጠዋት ተነስቼ ማድረግ አለብኝ። ከዛ ውጪ እኔ ቡና ይና ፍልቼ ቁጭ ስል እንጆ ላደርግ ነው ምገባ ስለማንም ላወራ ወይ ምናለ ግን አንዱ ለኮፍ ሲያደረግች ትሳደብ ያለች የሆነ ሰዓት ኮ ስልችት ይለኛል። ማርያም ልክ ካሜራውን ከዘጋት ወደ ውጪ እንደው በቃ ቀኑ ሙሉ ሰውን ሲያሰድቡ ደሞ ነው እንደ የሚሆኑ እነዚህ ቲክታክ እንደው ሚያስወጣኝ በመጣላሉ። አንዳንዴ አንዳንዴ ቁጭ ብለሽ ስታስቢው እኮ ከአንቺ ከአንቺ የባሳ አለሌ ቁጭ ብሎ ስለ እንጂ ማንነት ሊነግርሽ ይፈልጋል። ግን ደግሞ እንደዛ አደለም። አንቺ ራስሽ የምታውቂው ራስሽ ነሽ። አንዳንዴ እዚህ ጋር ያስቀመጠን ምን እንደሆነ አንተዋወቅም እያንዳንዳችን እንጂ ማንም ጥሩ ነገርን አይወድም። አሁን በዚህ ሰዓት በተለይ ሚዲያውን ማንም አይፈ- ማንም አይፈልግም እንዲያዝናናን። የምናስቀምጠው ገንዘቡ አንዳንዴ የሚያምራችሁን ነገር አወጣችሁ ግዙበት እንጂ ጋይስ ሆነ ወይኔ ነገር እኮ ብገዛው በጣም ደስ ይለኝ ነበረ። ወይ ደግሞ እስቲ ቆየ ኒዌር ብለን አንድ ዓመት እንጠበ ፎር ዋን አስራ ስድስት ሰዓት በሌሊት እንደጅብ ተነስታችሁ የምትሄዱ እኮ ይሜክ መን ያ የምትሰሩት ለማን ነው? ለራሳችሁ ልጅ ካላችሁ ለልጆቻችሁ ነው የሚሆኑ። ከዛ ውጭ ለማን ነው የሚሆኑ? ለቤተሰብ ምትረዱ ይኖራል። ከ- ግን አንዳንዴ በዚህ ሰዓት ፈርስ የሚል አለ። ኦፍኮርስ መጀመሪያ እናንተ ናችሁ፣ ልጆቻችሁ ነው። እና ኢኒቱ ኢንጆይ ጋይስ። ስትረስ ብር ቢበዛም ሰላም አይኖረውም። ብዙ ጊዜ ብር ያላቸው ሰዎች እንቀልፍ እኮ አይቶ። ኢንጆይ የወለዳችሁ እናቶች፣ ልትወዱ የተዘጋጃችሁ ኢንጆይ ማድረግ አለብሽ። አንድ ሰው ገዝቶ ባልሽ ባይሰጥሽ ለራስሽ የሆነ ስፔሻል ነገር፣ እኔ አሁን ለራሴ የሚያስደስተኝን ነገር ነው የምገዛው። ምን አገባኝ? ዋን ታውዘንድም ልግዛው አንድ ስምንት መቶ ብርም ልግዛው፣ ቃኔን ግን ደስ ይለኛል። ለራሴ ራሱ እንጂ ከሰው ምናምን፣ ወጣችሁ ራን መብላት፣ ቤት ውስጥም በደንብ ተዘጋጅታችሁ ልጆቻችሁ ገንጆ ይባረግ። ልጄ ልጅ እንዲያውም ምን አመጣልኝ ዛሬ ማዘርስዳይ ብሎ ይኸውላችሁ የቁልፍ መያዣ ያመጣልኝ ጽፎ ማለት ነው። እንዴት አድርጎ ነው የጻፈው? ጎበዝ አይደለም ጽሑፈቱ ነው። ዴርማ ምናምን ብሎ ማዘርስዳይ ብሎ አብዬ ያመጣልኝ ቁልፍ መያዣ ጽፎ ባርኮ ነው እንጂ ያው ለእኔ በጣም ትልቅ ስጦታዬ ነው። በቃ መቼም አላጠፈው፣ መቼም መቼም መቼም። እኔ ባርኮዬ ሲወለድ ሕክምና ውስጥ የተሰጠው አሻንጉሊት አለች አንቴና ውስ ስምንት ዓመት ልትሆኑ ከኔ ጋር እኔ ልጆችን ስወልዳቸው እዚህ ጋር የሚያረጉት አላደም ስም ታጊ ጽፎ፣ እንደገና ስንገባ ግን እሱ ሁሉ አለ ቁጭ ብሎ። ይሄውን በጣም ለእኔ ትልቅ ትልቅ እንትን ነው በቅ ም የእጁ ጽሁፍ ደግሞ እንዴት ያምራል። በየመዳን ስፓኒሽ ስፓኒሽ በልማ እየመጣባት፣ ቤቢ ራሱ ፍቅር ይዟት እነዚህ ክርትምትም መትል አበሻ ነው የስንት አመት ቦይፍሬንድ ነበራት። ስፓኒሽ ችት አርጎባት፣ በዛው ተለያዩ ተለያዩ ው አለች አለች ቤቢ እንደታገለች። አብዚ በጣም የሆነ ማይካ ነገር ነው። ደግሞ በጣም ጥሩ ቦታ መቀመጥ አለበት። ቤስት ማም አይ ኔቨር ሲ ዩ ላይክ ዩ ማሚ አይ ላቪ ዩ

እንዴት ሰው እየኖረ አሜሪካ ይጨነቃል? አንደኛው የጭንቀት ሀገር አሜሪካ አለ፣ አባዬ እንዴ። አንዳንዱ ከቤተሰቡ ይራቃለ፣ አንዳንዱ ትዳር ብሎ ትዳር ይዛለሁ ስል ትዳሩን ይፈታል፣ አንዳንዱ ልጅ ብቻውን ቴኬር ማድረግ ማይችላለ፣ አንዳንዱ ላይፍን ሳያዩ አስራ ስድስት ሰዓት እየሰራ ቤተሰቡ ይረዳለ ኢትዮጵያ። አንዳንዱ ደግሞ በአጋጣሚ መጥቶ ወረቀት የሌለው ሰው አለ። አንዳንዱ ደግሞ በቃ ትስስ ላይክ በጣም ኮምፕሊኬትድ የሆነ ነገር ነው ያለው አሜሪካ ላይ። አንደኛው የስትረስ ቦታ እኮ አሜሪካ ነው። ኢትዮጵያ ማ ምን አለ ብታገኝ ትበላለ፣ ባታገኛ ትበላለህ። አሜሪካ እየተኖረ ጭንቀት እንዴ! ናት አንቺ ወይ አንተ እኮ የተቀመመ የናትን ሽሮ እየበላ ነው። እዚህ የተወጋ ስጋ ነው ስትረስ ስትረስ። ለዛ እኮ ነው ሰው እየወጣ የሚያብድ። የተወጋ ምግብ ነው የሚበሉት። ፍሪዝ ልጅ ፍሪዝ ውስጥ የገባ በቃ እንትን በረዶ የገደለው ምግብ እየተበላ ሁሉም ሴት እኮ አንድ አይደለም። እኔ አሁን ብትይኝ የራሴን የወፈለገ ነገር ቢቸግር የእናቴን ልጅ እንኳን አጠይቅም። ሁሌ እንደሳኩ ነው የምታየኝ እንጂ ማርያምን ነው ምልሽ እኔ መጠየቃ ከሰው ብር እንደዚህ ቸግሮኛል ነው መናገር፣ ችግሬን ግን ማቆም እኔ ራሴ ነው። ስስት ግን ይቸግረኝ ያቸግረኝ ብታቂው ነገር የለም። ብሞት እኔ እናቴን አልጠይቅም። እናቴን ነው ምላቸው። ይህ ነው ስህቶቼ ሁሉ ያውቃሉ። ወደር ቢቸግራት እንኳን ገንዘብ አልጠይቅም። ራሴ መንገድ ፈልጌ ነው ማስተካከል ቤትን፣ እንጂ ብር አልጠይቅም። ቢኮዝ ጠይቄ ሰው እንቢካላኝ በጣም ነው የምናደድበት ሰዓት ካልደረሰልኝ፣ አይደዋንት በቃ አልፈልግም እኔ ተጠንቅቄ ነው የራሴ የምኖረው እና ብዙ ጊዜ ወንዶች ብቻ አይደለም ሴቶችም ከሰው መጠየቅ የማይፈልጉ ብዙ ሴቶች አሉ። በትበት የምትየው ደግሞ የሀገር ቤት አይደለ መቸስ፣ አሜሪካ ሀብታም ተጠብሶ ምናምን የሚባልበት ሀገር አይደለ ያለ ነው። ወንድ ልጅ እንኳን የሆነ ጢባር ይዞት ምናምን ካልሆነ በስተቀር ግፋ ቢል እንኳን ሸክም አለ ተሸክሞ የሆነ ነገር ማምጣት ይችላል። ነው አሁን ነው ማሚ ኢዝ ዘ ፕሮብለም። አሁን ባለው ሀገራችን ላይ ችግር እኮ ነው እንጂ ለማንም ይተርፋል እኮ። የእኛ ጀግና ወንዶች ሀበሾች ቁብዞች ናቸው፣ ግን ያለው ሲትዌሽን ነው አሁን። እሚገርምሽ ማሚ ይሄ ለማ አለች ለመባል አታውሪኝ ቤቢ ዳስ ኤክስኪዩዝ ነው እንዴ? አንዳንድ የእኛ ጀግና ትበይ ስንት ሌት ያሉ የኛ ወንዶች የአደጋገር ላይ እንኳን መስራት የሚያቅታቸው ስንት ለፋጣ ወንዶች አሉ። እዚህ አሜሪካ ላይ መጠው ጫትና ሽሻ ሲቅሙና ሲስቡ የሚሆኑ ሪስፖንሲቢሊቲ የማያውቁ ወንዶች አሉ። የኛ ወንዶች ጀግና ናቸው። የኛ ወንዶችም ሌዚ አሉ። ምንድን ነው የምታደባብሹ? እዚህ ብሉ እየተባለ ነው። ይህ የራሱን ሰው እኮ አባረረ እየተባለ ነው። አደላው የሆነች እንዲያውም ኮመንት ላይ ሳልፈልቅ የሳኩት ነገር ለአንዳንድ ግሩፖች ሼር አድርጌላችኋለሁ። ያሳቀኝ ኮመንቱ ነው። የገዛ የራሱን ሰው አሜሪካን ሀገር ትውልዷ ነጭ ነች እና የካንሰር በሽተኛ አባረራት። ወደ ምን ሲል ኮመንት ላይ ወደ አፍሪካ ይላል። የት ነው የሚያባርራት? ከሀገሯ፣ ከዚህ ከአሜሪካ አስወጥቶ መቼም ወደ ኢትዮጵያ ይልካት? የት ነው ያባረራት ይላሉ። ስሚ ስሚ አበሻ እኮ ስንት አንቺ እዚሁ እዚሁ ላይ ስለሆንሽ ነው እንጂ ስንት አበሻ እኮ እየተባረረ እንደሆነ ታውቂያለሽ። እንደ ቤቢ ሳያስቡት እዚሁ ሀገር የሚኖር እየመሰሉ ሲትዝን ያልሆነ ሰው ስንት እየተባረረ ነው ያለው። ምንም አይነት ገንዘብ ሳይዙ ችግር። ኢትዮጵያ ብቻ አይደለም አሁን አሜሪካንም እየተቀየረች ነው።